እርግዝናና የጨጓራ ህመም ነው። እርግዝና ላይ የጨጓራ ህመም ያለባቸው ሴቶች በብዛት ይባባሳል። ይህ በተለያየ ምክንያት ሊሆን ይችላል። አንዲት እርጉዝ ሴት ከእርግዝናው ጋር በተያያዘ የሚመጡት የሆርሞን ለውጦች ጨጓራና ምግብ መፈጨት ሂደት ላይ ራሱን የቻለ አስተዋጽኦ፣ የመጀመሪያው ሪላክሲን እና ፕሮጀስትሮን የሚባሉት ሆርሞኖች ከጨጓራ በላይ ያለውን መቋጠሪያ እንዲላላ ስለሚያደርጉት የበላቸው ምግብ አሲዱ ከነካ በኋላ ወደ ላይ የመምጣት እድሉ በጣም ሰፊ ነው። ይህም ደግሞ ቃር የምንለውም ወይም ደግሞ ደረት አካባቢ የሚያቃጥለውን ሁኔታን ያመጣል ማለት ነው ውጭ እነዚህ ሆርሞኖች ተጨማሪ የጨጓራ የመፍጨት አቅሙ ይቀንሳል። ምክንያቱም ጨጓራ ከማስል ነው የተሰራው። እነዚህ ሆርሞኖች ደግሞ ስራቸው መስሎችን ማላላት ነው። እዚህ ጨጓራ በፊት ይፈጭ በነበረው ፍጥነት አይፈጭም። ስለዚህ ቀስ ብሎ ነው ምግብ ተፈጭቶ የሚወርደው። ያ ደግሞ የበለጠ ምን ያደርገዋል? ምግቡ ሳይፈጭ ረዥም ሰዓት ይቀመጣል። ወደ ላይ የሚመጣውን የቃር ስሜቱን ያባብሳል። ከዛ ውጪ ኤስትሮጅን ሆርሞን መጠንም ስለሚጨምር ኤስትሮጅን ደግሞ ጨጓራ ውስጥ የሚመረተውን የአሲድ መጠን ይጨምራል። በእነዚህ ምክንያቶች አንዲት ሴት ጨጓራዋን ከእርግዝና በፊት ያማት ከነበረ የመባባስ እድሉ ይጨምራል ማለት ነው። ጨጓራዋን በጣም የሚያስቸግራት እርጉዝ ሴት ደግሞ እንዴት እንንከባከባት? አንዲት ሴት እርጉዝ ሆና የጨጓራ በሽታ ሲብስ፣ አንደኛ ማድረግ የሚኖርብን የአመጋገብ ሂደቱን ወይም ደግሞ ላይፍ ስታይሉን ማስተካከል ይኖርብናል። የመጀመሪያው የሚያበዙ ምግቦች አትመገቢያቸውም። ከዛ ቀጥሎ ሁሌም የሚመከረው ለእርጉዝ ሴት ትንሽ ትንሽ ቶሎ ቶሎ እንድትበላ ነው መጠኑ እኩል ሊሆን ይችላል ከሌላ ጊዜ ግን ምትወስጂ በየስድስት ሰዓቱ በየአራት ሰዓቱ ተበይ ከነበረ አሁን በየሁለት ሰዓቱ ታረጊና መጠኑን ግን በዛው ይቀንሳል። ይሄ ምን ለማድረግ ይረዳሻል? ቶሎ ተፈጭቶ እንዲያልፍ፣ ስለዚህ የማቃር የማቃጠል ስሜቶችን ይቀንሳል። ከዛ ውጭ ደግሞ ከበላሽ በኋላ ከምግብ ጋር ምንም አይነት ፈሳሽ ባትወስጂ ይመከራል። ይሄም የበለጠ ስፍፍ የማለት እድሉ ስለሚጨምረው ቃሩን ወይም ማቃጠሉን ያባብስብሻል። ከዛ ውጭ ከበላሽ በኋላ በመሀል ውሃ መጠጣት ማንኛውንም ፈሳሽ ከምግቦች መሀል መውሰዱ ይመከራል። ከዚህ ተጨማ የበለጠ ደግሞ ቶሎ እንዲፈጭለሽ ምግብ ከበላሽ በኋላ ማስቲካ መጠቀም በተለይ ደግሞ ስኳር የሌላቸው ማስቲካ አይነቶችን መጠቀም ይመከራል። እንደዚህ ያርገሽ ለውጥ ከሌለው አማራጭ የህክምና መንገዶችን መድኃኒቶችን ልንጠቀም እንችላለን። ከዚህ ጋር ተያያዥ ጥያቄ ኮመንት ካላቸው ኮመንት ሴክሽን ላይ ያስቀምጡልን፣ የዊኬር አፕሊኬሽን በመውረድ ሐኪሞቻችሁን አማክሩ። እናመሰግናለን።